ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በጋዛ ሰርጥ ምን ተፈጠረ? ከጀርመን የተሰማው ቁጣም፣ እንዲሁም የኔቶ ስጋትና እቅድ፣ የቱርክ ደፋ ቀና፣ በሊቨርፑል ደስታ ላይ የወረደው አደጋ በዜናው ተካተዋል። አብራችሁን ቆዩ። እርዳታ ተቋርጦባቸው የከረሙ የጋዛ ነዋሪዎች ዛሬ የመጀመሪያውን እርዳታ መውረራቸው ተነገረ። በአሜሪካና እስራኤል ስምምነት የጋዛ ሰብአዊ ፋውንዴሽን እርዳታ ጭኖ ጋዛ ሲገባ በሺዎች የሚቆጠሩ ነዋሪዎች መወረሩን ማምሻውን የወጡ ዘገቦች አሳይተዋል። እስራኤል ወደ ጋዛ እርዳታ እንዳይገባ ካገደች ከሦስት ወራት በኋላም ምግብ ለጋዛ ነዋሪዎች ሲደርስ የዛሬው ለመጀመሪያ ጊዜ ነው ተብሏል። በሺዎች የሚቆጠሩ የተራቡ ሴቶች ልጆችና አዋቂዎች ገሚሱ በአህያ የቀረው በእግሩ ወደ እርዳታ ጣቢያው ሲከንፍ የሚያሳይ ቪዲዮ በዓለም አቀፍ መገናኛ ብዙሃን ሲተላለፍ አምሽቷል። እስካሁን 8000 ካርቶን ምግብ ማከፋፈሉን ተቋሙ ገልጧል። በጋዛ ተኩስ አቁም እንዲደረስ የተለያዩ ሙከራዎች እየተደረጉ ሲሆን ትላንት የአሜሪካ ልዩ ልዑክ ያቀረቡት የተኩስ አቁም ሐሳብ ሐማስ መቀበሉ ሲነገር እስራኤል ግን ውድቅ ማድረጓ መዘገቡ ይታወሳል። እስራኤል በጋዛ አጠናክራ የቀጠለችውን ወታደራዊ ዘመቻ እንድታቆም በርካታ ሀገራት እየጠየቁ መሆናቸው ይነገራል። ጀርመን በእስራኤል ላይ እርምጃ ለመውሰድ ማስጠንቀቋን ሮይተርስ ዘግቧል። የጀርመን ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እስራኤል የሰብአዊ ሕጎችን ለመጣስ የምትጠቀምበትን ጦር መሳሪያ መላክ የለብንም ነበር ብሏል። የጥቅምት ሰባቱን የሐማስ ጥቃት ተከትሎ ለእስራኤል ድጋፍ ስታደርግ የቆየችው የጀርመን ቻንስለር ፍሬድሪክ ሜርዝ እና ውጭ ጉዳይ ሚኒስትራቸው በእስራኤል ላይ ጠንካራ ትችት ሰንዝረዋል። በጋዛ የሚፈጸም የአየር ጥቃትም ሆነ ምግብና መድኃኒት እንዳይገባ ማድረግ ፍጹም ተቀባይነት የለውም ብለዋል። መሪዎቹ ቴል አቪቭ ታሪካዊ የሆነው የጀርመንን ድጋፍ እንዳታጣም አስጠንቅቀዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በምዕፃረ ቃሉ ኔቶ፣ 32 የአውሮፓና ሁለት የሰሜን አሜሪካ ሀገራትን በአባልነት ይዟል። በሀገሮች መካከል ወታደራዊ ኅብረትን መፍጠር፣ የአካባቢን ሰላምና ጸጥታ ማስጠበቅን ኢላማ አድርጎ ከተቋቋመ 76 ዓመቱ። አስራ ሁለት ሀገራትን ብቻ ይዞ የተነሳው ኔቶ ዛሬ አባላቱን አሜሪካና ካናዳን ጨምሮ ወደ 32 ሲያሳድግ ገቢና ወጪውንም ለማስፋት በየጊዜው የተለያዩ እርምጃዎች ሲወስድ ቆይቷል። እንደ አውሮፓያኖቹ አቆጣጠር ሚያዝያ አራት 1949 በዋሽንግተን ዲሲ ኔቶን የመሠረቱ 12 ሀገሮች ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ አይስላንድ፣ ጣሊያን፣ ሉክዘምበርግ፣ ሆላንድ፣ ኖርዌይ ፖርቹጋል ብሪታንያና አሜሪካ ሲሆኑ ባለፈው ዓመት በመጨረሻም የተቀላቀለችው ሀገር ደግሞ ስዊድን መሆኗ ይታወሳል። ከአውሮፓ በቆዳ ስፋት ግንባር ቀደሟ ሩሲያን ያላቀፈው ኔቶ ጎረቤቷ ዩክሬንን አባል ለማድረግ ከጫፍ ደርሶ ሳለ የሩሲያ ወረራም የዩክሬንን የአባልነት ጉዞ አጨናቅፎ ሦስት ዓመታት ተቆጥረዋል። ከቀድሞዋ ሶቪየት ኅብረት የተገነጠሉ ሀገራት የኔቶ አባል እንዳይሆኑ የመከላከል ቁርጠኛ አቋም ያላቸው የሩሲያው ፕሬዝዳንት ቭላድሚር ፑቲን ከሶቪየት የተለዩ ሀገራትን መልሰው አንድ የማድረግ ሕልማቸውን የሚያጨናግፍ ትልቅ እንቅፋት አድርገው ይቆጥሩታል። የኔቶን መስፋፋት ዩክሬን አባል ሳትሆን ቀድመው መምታታቸውም ለዚህ ነው ይላሉ የፖለቲካ ተንታኞች። አንድ ቀን የዩክሬን ዕጣ ይደርሰናል ብለው የሰጉ የሩሲያ ጎረቤቶች ኔቶን ተስፋ ከማድረግ ውጪ ለጊዜው ሌላ አማራጭ የላቸውም። የዩክሬን ወረራን ተከትሎም የሩሲያ የመስፋፋት ዘመቻ ያሰጋቸው አባል ሀገራት ኔቶን ማጠናከር የግድ መሆኑን አምነው ተቀብለዋል። በተለይ ዓመታዊ መዋጮ ሰባ በመቶውን ትሸፍናለች የምትባለው አሜሪካ ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ ራሳችሁን ቻሉ ማለት መጀመሯም አውሮፓን አንቅቷል አስደንግጧልም። እናም አባል ሀገራት ወትሮ ከሚያዋጡት ከዓመታዊ ገቢያቸው ሁለት በመቶ ድርሻቸውን ወደ አምስት በመቶ እንዲያሳድጉ ትራምፕ ይፋ ያደረጉትን እቅድ ተግባራዊ ለማድረግ እየሰሩ ናቸው። አሁን ከአጠቃላይ አባል ሀገራት ፖላንድ ለመከላከያ የምትመድበውን በጀት ካለፈው ዓመት ጀምሮ ወደ አራት በመቶ ስታሳድግ ኢስቶኒያ በ3.43 በመቶ፣ አሜሪካም በ3.38 በመቶ ሁለተኛና ሦስተኛ ደረጃን ይዘዋል። ስምንት አገሮች አሁንም ከዓመታዊ ምርት ገቢያቸው ከሁለት በመቶ በታች ለመከላከያ መድበው ይገኛሉ። በሚቀጥለው ወር በጄኔቭ በሚካሄደው የኔቶ አባል ሀገራት ጉባኤ ከገቢያቸው አምስት በመቶ ለመከላከያ ለመበጀት ከአንድ አይነት ስምምነት ይደርሳሉ ተብሎ ይጠበቃል። የኔቶ ዋና ጸሐፊ ማርክ ሩት ለጋዜጠኞች ይህንኑ አረጋግጠዋል። በጉባኤው የአምስት በመቶ የመዋጮ ጣሪያም ሊደረስ የግድ መሆኑን ሩሲያ በዩክሬን ላይ ጥቃት አጠናክራ በቀጠለችበት በአሁኑ ወቅት የቱርክ ውጭ ጉዳይ ሚኒስትር ከፕሬዝዳንት ቭላዲሚር ፑቲን ጋር ሞስኮ ውስጥ መነጋገራቸው ታውቋል። ከዩክሬን ጋር ተኩስ አቁም በሚደረስበት ሁኔታ ላይ ንግግራቸው ማተኮሩን ዘገቦች አመልክተዋል። ሆኖም የቱርክ ውጭ ጉዳይ ሚኒስትሩ ሩካን ፊዳን ከፑቲን ጋር ባደረጉት ንግግር ምን አይነት ስምምነት ላይ እንደደረሱ እስካሁን የተባለ የለም። ቱርክ ሁለቱ አገሮች ተኩስ አቁም እንዲደርሱ ግንባር ቀደም አሸማጋይ መሆኗ ይታወቃል። የሊቨርፑል ደጋፊዎች ደስታቸውን አጣጥመው ሳይጨርሱ ያልጠበቁት አደጋ ገጥሟቸዋል ትላንት ምሽት ማንነቱ ያልታወቀ ግለሰብ ደስታውን ሊገልጽ አደባባይ በተሰበሰበ የሊቨርፑል ደጋፊ ላይ መኪና በፍጥነት እያሽከረከረ አደጋ አድርሶባቸዋል። የመኪና ግጭትና እንዲሁም በተፈጠረው ትርምስ ክፉኛ የተጎዱ ከ50 በላይ ሰዎች ሆስፒታል መግባታቸው ይነገራል። የእንግሊዙን ንጉሥ ጨምሮ ከተለያዩ ሀገራት የሐዘን መግለጫ እየተላለፈ ሲሆን፣ ፖሊስ አደጋውን ያደረሰው የ53 ዓመት የብሪታንያ ዜጋ ተይዞ ምርመራም እየተካሄደ ነው ብሏል። እንዴት በተከለከለ መንገድ በህዝብ መሃል ጥሶ እንደገባ ሊቨርፑል የዘንድሮውን የፕሪሚየር ሊግ በ84 ነጥብ በማሸነፍ ከትላንት በስቲያም ዋንጫ ማንሳቱ ይታወቃል።